ሰበር ዜና ሰኔ 14 2017። ጤና ይስጥልኝ አድማሽ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ምሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርእስተ ዜናዎቹን በማስቀደም ጀምር ጀምራለሁ ሌተናል ጀነራል አሻግሬ የመከላከያ ሰራዊቱ የምስራቅ እዝ የከባድ መሳሪያዎች አዛዥ እና ተቆጣጣሪ የአብይ አህመድን መንግስት ከድተው ከሀገር መኮብለላቸው ተረጋገጠ። ጀነራሉ አብይ አህመድና እና የኦሆሪድ ጀነራሎች ከስልጣን አንስተው ወደ እስር ቤት ሊወረውሯቸው መዶለት መጀመራቸውን ተከትሎ ሳይቀድሟቸው መቅደማቸው ነው የተነገረው። ጀነራሉ ከዚህ ቀደም አብይ ጀነራሎችን ሰብስበው ባደረገው ስብሰባ ላይ በአብይ አህመድ ለአማራ ህዝብ ባላቸው ተብለው ቂም ተይዞባቸው እንደነበረም ተገልጿል። ቀጣይ ተረኛ ጀነራል አበባው ሳይሆን አይቀርም ተብሏል። በአብይ አህመድና በጀነራል አበባው መካከል የተፈጠረው ግጭትም መካረሩ ተነግሯል። ዝርዝር ዘገባ ይዘንበታል፣ እናስደምጣቸዋለን። በሌላ በኩል በአማራ ክልል የሚደረገው ውጊያም ተጧጡፎ ቀጥሏል። በተለይ ትላንትናና ዛሬ ከባድ ትንቅንቅ ተደርጓል። በሸዋሮቢት ከተማ በሚገኝ የብልጽግና አገዛዝ ወታደሮች ካምፕ ላይ የተፈጸመ ሰርጂካል ኦፕሬሽን የአገዛዙ የጦር መሪን ጨምሮ በርካታ የአገዛዙ ወታደሮች መደምሰሳቸው ተነግሯል። ይህ አገዛዙ ከባድ የተባለው ምሽግም በፋኖ ኃይሎች ተሰብሯል። ዝርዝር ዘገባ ይዘንበታል። በሌላ በኩል በኩል መስክ ፋኖ በያዘ ደፈጣም አንዲት ከፍተኛ ባለስልጣን መገደሏ ሲነገር አጃቢዎቿን በፋኖ ኃይሎች ተደምስሰዋል። ሌሎች በርካታ ባለስልጣኖችም ጉዳት ደርሶባቸዋል። በራያቆቦ የፋኖ ኃይሎች ባድ ያደረጉት ውጊያም ከመቶ በላይ የአገዛዙ ሰራዊት ሲደመሰስ አገዛዙ ይዞት የነበረው ይዞታንም አስለቅቀው የፋኖ ኃይሎች ተቆጣጥረዋል። ዝርዝር ዘገባ ከወሎ ይዘናል እናስደምጣችኋለን። በጎጃምም ከፍተኛ ትንቅንቅ እየተደረገ ነው። የበላይ ዘለቀ ልጆች የአገዛዙን ጦር እስካለበት መኪናም ሲያጋዩት በርካታ የአገዛዙን ሰራዊትም ማስከዳታቸውን ተያይዘውታል። ዝርዝር ዘገባ ይዘንበታል እናስደምጣችኋለን። ከጎንደር ዓለም ሀገር ጉዳያስ ባለመረጃ ተሰምቷል። አንድ ፌሰር ሙሉ የአገዛዙ ጥምር ኃይል በጎንደር የበጋሻው ክፍለ ጦር የፋኖ ኃይሎች እሳት ላይ እንደተጣለ ጭድ ሆኗል። ዝርዝር ዘገባ ይዘንበታል። በሌላ ዜና በሸዋሮ ቤት የተደረገው አንቀጥቅጥ ውጊያም ፋኖ እስከዛሬ በሸዋ ከሰራው ኦፕሬሽን ትልቁ ነው ተብሏል። የአገዛዙ የጦር መኮንኖች ከሰባት በላይ መደምሰሳቸው ሲነገር የሰራዊቱ ሬሳ በየማሳው ተከምሯል ተብሏል ሆስፒታሎች በቁስለኛም ለመሰላም ተጥለቅለቀዋል። የፋኖ ኃይሎች ሸዋሮቢት ላይ በሰሩት ኦፕሬሽን በርካታ መሳሪያዎችንም መማረክ ችለዋል። ዝርዝር ዘገባ ይዘንበታል። በሌላ በኩል አርበኛ ዘመነ ካሴን ካላመጣችሁ በሚል የአርበኛ ዘመነ ካሴም የመንፈሳዊ አባት ሊቆም የመንፈሳዊ አባት ይባቤ በላይ በአገዛዙ ጦር መታፈናቸው ተነግሯል። ዘመነ ካሴን ከእርሶ በላይ ጠንቅቆ የሚያውቀው የለም ያለበትን ንገሩን በሚል በዳንኤል ክብረት አቀነባባሪነት ታፍነው ተወስደዋል። ዝርዝር ዘገባ ይዘንበታል። ሰላም ጤና ይስጥልኝ አድማሽ ተመልካቾች እንደምንቆያችሁ፣ ከላይ ባርስተ ዜና ያደመጣችሁትን መረጃ ወደ እናንተ ላደርስ እዚህ ተገኝቻለሁ። ይህ ህዝብ ወይ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማሽ ተመልካቾች ቪዲዮን ላይክ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች፣ ድል ጀግኖቹም እያላችሁ ለህዝብ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረግኩት ዘገባ አልፋለሁ። ሰበር የአፈና ዜና፣ አቶ ዳንኤል ክብረት ቂም የያዘባቸው በጦማሪው ሲጠቅሳቸው ከረመው የከረመው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሰሜን ጎጃም ሀገረ ስብከት ሰሜን ሜጫ ወረዳ ቤተ ክህነት ድል በትግል ቀበሌ የምትገኘው የፈለገ ብርሃን ናደ ቅድስ ማርያም እንዲሁም የክብረ ደናገል ናሆ ቅድስት ላሊበላ አንድነት ገዳም አበምኔት የሆኑትን ታላቁ አራት አይናው የአራቱ ጉባኤ መምህር የፍትህ ነገስቱ የአቡ ሻህሩ ሊቅና የቅኔው ጌቻ ሊቀ ብርሃናት ቆሞስ አባይ ባቤ በትናንትና ሁለት ከጠዋቱ ሁለት ሰዓት አካባቢ ወደ ገዳሙ ባቀኑ የመከላከያ ሰራዊት አባላት ለጥያቄ እንፈልግዎታለን ተብለው በወታደር እጀባ መወሰዳቸው ተነግረዋል። የአይን ምስክሮች እንደተናገሩት ከሆነ መጀመሪያ ለአንዳንድ ጥያቄ እንፈልግዎታለን ብለው ወደ ቢኮሉ አባይ ወሰዷቸው። በዚያም አርበኛ ዘመነ ካሴን ካለበት ፈልገው ካላመጡት አንለቅዎትም በማለት በዚያው አዋሏቸው። በመቀጠልም ከቢኮሎ አባይ አዙረው ወደ ዱር ቤቴ ወሰዷቸው። በዚያም መንፈሳዊ ልጆ ነውና አርበኛ ዘመነ ካሴን ይውለዱ ሲሏቸው ዋሉ። ከዚያም ሲመሽ አሁን ምሽት ላይ ወደ ባህር ዳር አምጥተው ባህር ዳር በመከላከያ ካምፕ መኮድ ውስጥ እንዳሰሯቸው ተሰምቷል። አሁን በቀጥታ ወደ ጦር ግንባር መረጃዎች አልፋለሁ በኩል መስክ አንጎት ቀጠና በተደረገ የደፈጣ ጥቃት አንዲት የብልጽግና ቀንደኛ ባለስልጣን ጨምሮ ከ10 በላይ የአገዛዙ ሚሊሻ አባላት ሞትና ቁስለኛ ሆኖ ይህ አማራ ፋኖ ብሔራዊ ኃይል አፋ ባሃ ወሎ ቤተ አማራ ላስታ ሳምነው ኮር ተከዜ የክፍለ ጦር ሁለተኛ ሻለቃ ቃኞች ባደረጉት የደፈጣ ጥቃት በአገዛዙ የሚሊሻ አባላትና የራስ አንጎት ወረዳ የብልጽግና ባለስልጣናት ላይ ከባድ ሰብአዊና ቁሳዊ ኪሳራም ደርሶባቸዋል። በላስታ ጀራ

ባበሰት ከምትችባል ቦታ ደፈጣ በመያዝ ከረፋዱ 3 ሰዓት እስከ 4 ሰዓት ለአንድ ሰዓት በወሰደ ጥቃት አንዲት ሴት የወረዳ ቀንደኛ የብልጽግና ባለሥልጣንን ጨምሮ ከአራት በላይ የአገዛዙ ዙፋን አስጠባቂ የሚሊሻ አባላት እስከ ወዳኛው ሲደመሰሱ፣ ሶስት ባለሥልጣናት ከባድ ቁስለኛ እንዲሆን በዚህ የደፈጣ ጥቃት ሶስት ምስር ኮፍ ክላሽ፣ ስድስት ቦምብ፣ አራት ካዝና፣ ሶስት የወገብ ትጥቅ ከ1800 በላይ ተተኳሽ በፋኖ ኃይሎች እጅ እንደገባ ነው እየተነ ነገረው ይህ በእንዲህ እንዳለ እዚሁ ወሎ ላይ ስንቆይ ራያ ቆቦ ላይ በተደረገ ውጊያ ከ100 በላይ የብልጽግና ኃይል ሙትና ቁስለኛ ተደረገ በአፋባሃ ምስራቅ አማራ ኮር ሁለት ዞበላምባ ክፍለ ጦር በትላንትናው ዕለት ከንጋት አንድ ሰዓት ጀምሮ በዋለው ውጊያ በሶስት ግንባሮች ማለትም በራያ ቆቦ ሆርማት እስከ አራዱ ጥቁር አስፓልት አንደኛ ሻለቃና ሁለተኛ ሻለቃ ድሽቃ ምድብተኛ እንዲሆን የክፍለ ጦሩ ቃኝ በጋራ ከፈንቴ ኪዳን ምረት እስከ ቀመሌ ተከላ ሃይማኖትና አራተኛ በረኛው ሻለቃ ተክሎች ዙሪያ በአጠቃላይ ከመቶ በላይ ዙፋን ጠባቂ ሰራዊት በመደምሰስ ታላቅ ጀብዱ በመፈ የተፈጸም ድል ተጎናዝፈናል ሲሎም የፋኖ ኃይሎች አስታውቀዋል። በተጋድሎ የብልጽግና ኃይል ሆርማትናም አዲስ ሰፈር እስከ ፈንቴ ኪዳነ ምሕረት ድረስ ባለው ግንባር ከዘጠና በላይ ሙትና ቁስለኛ የሆነ ሲሆን በአራት ፓትሮል በአንድ ኦራል አስክሬን ቁስለኛውን ሲያመላልስም እንደዋለም የአይን እማኞች ገልጸዋል። በሌላኛው ግንባር ከቀመሌ ከአርባ በላይ ዙፋን ጠባቂ ሰራዊት ሙትና ቁስለኛ ሲሆን የተዛዘለ ወደ ቆቦ ከተማና ሆርማት የብልጽግና ካምፕ ፈርጥጧል። በሦስተኛው ግንባር ተኩልሽ ከተማ አራተኛ በረህኛው ሻለቃ አንድ ሻምበልና ድሽቃ ምድብተኛ ስምንት የአገዛዙን ሰራዊት በመደምሰስ ዘጠኝ በማክሰል የብልጽግናን ምሽግ ጭምር በማስለቀቅ ታላቅ ድል ተጎናዝፈዋል። በዚህ ከባድ ትንቅንቅ ተጋድሎ በሶስት ግንባር በአጠቃላይ ከመቶ በላይ የብልጽግና ኃይል የተደመሰሰና የቆሰለ ሲሆን የፋኖን ምት መቋቋም አቅቶት በመሸሽ ላይ የነበረው የብልጽግና ኃይልና ተጠባባቂ ኃይል አትሸሽ ተዋጋም አለዋጋም በሚል ንትርክ ምክንያት ከአምስት ደቂቃ በላይ ጨበጣ ውጊያም በማድረግ በርካቶቹ ሙትና ቁስለኛም እንደሆኑ ነው እያረጋገጠ ነው። ይህ በእንዲህ እንዳለ እዚሁ ወሎ ላይ ስንቆይ የአማራ ሳይንት ወረዳ ሚሊሻ ጽሕፈት ቤት ኃላፊ ከነአጃቢዎቹም ተገደለም። በደቡብ ወሎ ዞን ምዕራብ ቀጠና አማራ ሳይንት ወረዳ ሚሊሻ ጽሕፈት ቤት ኃላፊው ሀምሳ አለቃ ማሞም በተፈጸመበት ደፈጣ ጥቃት ከነአጃቢዎቹም ሲገደል የወረዳው አ አስተዳዳሪም ለጥቂት ማምለጡን የሚዲያችን ምንጮች ገልጸዋል። ይህ ሚሊሻ ጽሕፈት ቤት ኃላፊውና የወረዳው አስተዳዳሪም ከነአጃቢያቸው የዞኑን መቀመጫ ከሆነችው ደሴ ከተማ ቆይተው ወደ ሳይንት በመመለስ ላይ እንዳሉ ልዩ ስሙ ቡሶ ተብሎ በሚጠራው አካባቢ ላይ ጥቃት የተፈጸመባቸው ሲሆን አንዱ ቢያመልጥም አንዱ በፋኖ ጥይት እንደተነደለ ነው መረጃዎች የሚያሳዩት። ወደ ቀጣዩ ሰበር ዜና አልፋለሁ። አንድ ኤፌሰር ሙሉ የአገዛዙ ጥምር ኃይል በጎንደር የበጋሻው ክፍለ ጦር የፋኑ ኃይሎች ወደ ከሰልነት ተቀየረ ሲሉ የመረጃ ምንጮች ገለጹ። ይህ አማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ አምስተኛ ኮር ጎንደር በጋሻው ክፍለ ጦር አካል የሆነው አጽናፉ ብርጌድ ከዳባት ወደ አምባ ጊዮርጊስ ከተማ ሲጓዝ የነበረም የአገዛዙ ጥምር ስልጣን አስጠባቂ ኃይል በጫነ ኤፌሰር መኪና ላይ በወሰደው ጥቃት መኪናው ላይ ከነበረው የአርማ ብተናና የመከላከያ አባላት አንድም ለወሬ ነጋሪ ሳይተርፍ ወደ ላይኛው ቤት ተሸኝተዋል። አጽናፉ ብርጌድ የፋኖ ኃይሎች በትላንትናው ዕለት ከቀኑ 10 ሰዓት ላይ ልዩ ቦታው ደልዳሊት ተብሎ ከሚጠራው ቦታ ላይ በወሰዱት የደፈጣ እርምጃም አንድም የብልጽግና ኃይል ከመኪናው ሳይወርድ እስከና የፌሰሩ እንደ ከሰል ባሉበት ደርቀው እንደቀሩ ነው የመረጃ ምንጮች እየገለጹት። የአገዛዙ ጥምር ኃይል በተከፈተበት ጥቃት ግራ ተጋብቶ የሚያደርገው ጨንቆት ድረሱልን እያለም እየጮኸም በርካታ ኃይል ከዳባትና ከገደብዬም ከተሞች ቢያስመጣም የፋኑ ኃይሎች ስራቸውን ሰርተው በክብር እየፎከሩ እ የሸለሉ ወደ ቦታቸው ተመልሰዋል። አጠቃላይ የብልጽግና ኃይል ከአምባ ጊዮርጊስ እስከ ገደብዬ ከዳባት እስከ ኪንቫዝ በገላም ድረስ ከፍተኛ የሆነ ሰብአዊና ቁሳዊና ፖለቲካዊ ኪሰራም ደርሶበት ገጠናውን ለጎንደር የበጋሻው ክፍለ ጦር አስረክቦ እየፈረጠጠም ይገኛል። አገዛዙ አሽከሮቹን ትጥቅም ስንቅም እየሰጠን እንዴት በፋኖ ትሸነፋላችሁ በማለት ሰሞኑን አመራሮቹን ጠራርጎ እያሰረና እያስፈራራ ሲሆን ከተቀፈደዱት መካከል የኪንፋዝ በገላ ወረዳ አመራሮች ማለትም አቶ ካሳ ወረዳ ዋና አስተዳዳሪም፣ አቶ ተስፋዬ የወረዳው የብልጽግና ኃላፊ፣ ወይዘሮ እህት የወረዳው የአደረጃጀት ኃላፊና አቶ ካበው የፖለቲካ ዘርፍ ኃላፊም ይገኙበታል ተብሏል። ይህ በእንዲህ እንዳለ ወደ ሸዋ ስናልፍ በአይነቱ ለየት ያለ በተጠና ዝግጅት የተሳካ ኦፕሬሽን ማካሄዳቸውን የአማራ ፋኖ ኃይሎች አስታወቁም። ይህ አማራ ፋኖ ሸዋ ጠቅላይ ግ ግዛት እዝ አጽያም ደጽ የሆነ ኮር የራምቦ ክፍለ ጦር የኮሩ ቃኝ ጦርን ያሳተፈ የራምቦ ክፍለ ጦር የቃኝ ጦር አባላት የበላይነታቸውን ያስመሰከሩበት በአብይ አህመድ ወንበር አስጠባቂ ስብስብ ላይ በተናበበ ስልት የተሳካ ኦፕሬሽን ፈጽመዋል። በትላንትና ሁለት ከንጋቱ 11 ሰዓት ጀምሮም በይፋት ገጠና በቀውት ወረዳ ሸዋሮቢት ከተማ በዋንዛና በፌዴራል ማረሚያ ቤት አካባቢም ሰፍሮ በነበረው የመከላከያ ሰራዊት አባላት ካምፕ ላይ ጩኸቱ በርክቶባቸዋል። አምስት የብልጽግና ምሽጎች ተሰብረዋል። ከአንድ ሻምበል በላይ የብልጽግና ኃይለ ሰራዊት ሙሉ በሙሉ ተደምስሷል። ሰባት ከፍተኛ የመከላከያ አመራሮች እስከ ወዲያኛው ተሸኝተዋል። በሆስፒታሎች የቁስለኛ ክምችት ተበራክቷል። በአርሶ አደሩ ማሳ የሰራዊቱ አስከሬን ተከምረዋል። በአይነቱ ለየት ያለም የተሳካ ኦፕሬሽን ተፈጽሟል ሲሉም የፋኑ ኃይሎቹም አሳውቀዋል። በርካታ ኃይሎቹን ያጣው የብልጽግና ሰራዊት ሌላ ተጨማሪ ኃይል ከከሚሴና ከአጣዬ በማ ሙሉ በሙሉ ከመደምሰስ የተረፉ ኃይል እርስ በራሱ መናበብ በማይችልበት ደረጃ ላይ ደርሷል። በዚህ የተበሳጨው የብልጽግና ኃይል በሕዝብ ማመላለሻ የሀገር አቋራጭ ባስ ላይ በመተኮስ አንድ ልጅ መግደላቸው ነው የተረጋገጠው። በዚህ አስደናቂ ኦፕሬሽን ከመቼውም ጊዜ በላይ የብልጽግና ኃይል ሙትና ቁስለኛ ሲሆን በርካታ ቁሳዊ ኪሰራም ሲያስተናግድ የፋኖ ኃይል የበላይነት የታየበት ሕዝባችን በልጆቹ ዳግም የኮራበት ድል ተመዝግቧል ሲሉም የፋኖ ኃይሎች አስታውቀዋል። እንደ ተርብ የሚናደፉት የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር የራምቦ ክፍለ ጦር የብልጽግና ኃይልን ከፍተኛ ማዕረግ ያላቸው አመራሩን ሲያሳጡት ሦስት የሻለቃም፣ ሁለት የሻምበልና አንድ የመቶ አለቃ አመራሮች መሆናቸውም ተረጋግጧል። በሌላ በኩል ከተማረከው በርካታ ጥቁር ክላሽ፣ ሁለት ብሬን ኢነርግና አንድ ስናይፐር፣ በተጨማሪም በርካታ የክላሽና የብሬን የስናይፐር ተተኳሽም በፋኖ ኃይሎች እጅ ገብተዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠናም ከፍተኛ ድሎችን አስመዝግበዋል። አፋባሃ ጎጃም አጎምደር ሶስተኛ ክፍለ ጦር የብልጽግናን ኃይል ሲለበልበው ውሏል። ይህ ብልጽግና ኃይል ከኮሶ በር በመነሳት መመርካት ወደ አቢሲም መገንጥያም ሲያቀናም ቆንጆቹ በደፈጣ በዘሪሁን 13 አንድ የብልጽግና ኦራልን በመምታት ኦራሉን ከጥቅም ውጭ ማድረጋቸውን ከነሰራዊቱም ትላንት መዘገባችን ይታወሳል። በሌላ በኩል ደግሞ የአገዛዞም የሚሊሻ አለቆች ጋር በትላንትና ሁለት ቻግኒ ላይ እርስ በራሳቸው መታኮሳቸው የሚታወቅ ነው። ንስሮቹ ዳንግላ ላይ በሰሩት እጅን በአፍ የሚያስጭን ድንቅ ኦፕሬሽን በደረሰበት ከፍተኛ ምት የተደናገጠው ጊሳ ላይ ሰፍሮ የነበረው ኃይል በትንትኑ መውጣቱ የሚታወስ ነው። ከተበታተነው ኃይል መካከል ወደ ቻግኒ ፈርጥጠው ሄደው አጥባ የለብሰ ሚሊሻ የጓንግ እንዲሁም የቻግኒ ሚሊሻ ፖሊስ ተመልሳችሁ ሂዱ ተዋጉ ተብለው ባለቆቻቸው ትዕዛዝ ቢሰጣቸው አንሄድም፣ አንመለስም ላንመለስ ድንጋይ ወርውረን የመጣ ነው በሚል አለመግባባት ተፈጥሮ ከፍተኛ ተኩስ ቻግኒ ላይ እርስ በራስ ከፍተው ነበረ። በዚህም የብልጽግና ኃይል እርስ በራሱ በከፈተው ተኩስ በርካታ ሰራዊቱን አጥቷል። በሌላ በኩል የጣናው መብረቁ ብርጌድ ልዩ ስሙም አብሻማል የተባለ ቦታ ላይ ደፈጣም የብልጽግና ኃይል ላይ መብርቅ የጥቃት በመፈጸም ሰባት ሙትና አምስት ቁስለኛ በማድረግ የብልጽግና ኃይል ላይ ሰብአዊና ቁሳዊ ኪሳራም ማድረስ ችሏል። ዛሬም ስቦ ማስከዳቱን እንደቀጠለ ነው። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ባህር ዳር ብርጌድ ቃኞች መሐንዲስ አባላት ድጋፍና ክትትል አምስት አድማ ብተና አንድ የመከላከያ አባል የኦሮሞ ተወላጅ የሆኑ የአገዛዙን ሰራዊት በመክዳት የፋኖ ኃይሎችን መቀላቀላቸው ተረጋግጧል። በሌላ በኩል ጸረ አማራ ሴራውን የተረዱ የምርኮኛው መከላከያ አባላት ወገኖቻችንን አኑ ጋን በማለት ከ71ኛ ክፍለ ጦር የትኖር ካምፕ ጥቁር ክላሽ ከነሙሉ ተተኳሽ በመያዝ አፋባሀ ጎጃም ቀጠናም የአዲስ አለማየሁ ሰባተኛ ክፍለጦር ክፍለ አወበን መብረቁ ብርጊድን ሰባት የመከላከያ አባላት ተቀላቅለዋል። ወደ እለቱ ሰበር ዜና አልፋለሁ። ሌተናል ጀኔራል አሻግሬ ከሀገር መኮብለላቸው ተሰማ። ይህ ምስራቅ እዝ የከባድ መሳሪያዎች ዋና አዛዥ ና ተቆጣጣሪ የነበሩት ሌተናል ጀነራል አሻግሬ ከሀገር መኮብለላቸው ተገልጿል። ጄኔራሉ አብይ አህመድ ወደ እስር ቤት ሳይወረውራቸው የታቀደላቸውን እቅድ ቀድሞ ገብታቸው ማምለጣቸውን የሀገር ቤት የመረጃ ምንጮች ገልጸዋል። ሌተናል ጀነራል አሻግሬም የደቡብ ተወላጅ ጀነራል ሲሆኑም በአብይ አህመድና በኦሮሞ ተወላጅ ጀነራሎች ለአማራ ሕዝብ ስስ ልብ አላቸው በሚል ከስልጣን ተነስተው ወደ እስር ቤት ሊወረወሩም ሲዱለትባቸው ሰንብቷል። በአማራ ክልል ውጊያ እኛ የከባድ መሳሪያ ብልጫ ቢኖረንም የከባድ መሳሪያ ተጠቅመን የበላይነት ያልወሰድ ነው በእሳቸው ምክንያት ነው በሚል የኦህድድ የበላይ አለቆች እንዲሁም የኦህድድ ጀኔራሎች ሰውየው ላይ ሲሸርቡም ሰንብተዋል። ታዲያ ይህንን ቀድመው የተረዱት ጀኔራሉ ሳይቀደሙም በመቅደም ከሀገር ኮብልለዋል። ከህወሀት ስልጣን ማብቃት በኋላ ደካማ እንደሆነም የሚነገርለት የመረጃና ድህንነት ተቋሙም ጀኔራሉ ከሀገር እስኪወጡ ድረስ ምንም አይነት መረጃም እንዳልነበረው ታውቋል። ቃሉ ከሀገር እንዲወጡ ተከፍላችሁ ተባብራችኋል የተባሉም በርካታ የአየር መንገድ ሰዎችና የመንግስት መስሪያ ቤት ሹማምንቶች ምርመራም እየተደረገባቸው መሆኑ ተገልጿል። የመረጃ ምንጮቹ ቀጣይ ሌሎች በርካታ የመንግስት ባለስልጣናትና ጀኔራሎች ለመኮብለል ሙከራ እንደሚያደርጉም እንደሚጠበቅ ገልጸዋል። በተለይ ጀኔራል አበባው ከአብይ አህመድ ከመከላከያ ስልጣኑን ዘወር እንዲደረግ ከተደረገ በኋላ በአብይ አህመድና በጀኔራል አበባው መካከል ቂም ተቋጥሯል አህመድ ጀነራል አበባውን ከዚህ ቀደም በሰፊ ዘገባም እንደሰራንላችሁ አብይ አህመድ ጀነራል አበባውን አምባሳደር አድርገውት ዘወር ሊያደርጉት እንዳቀዱም በሰፊው እየተነገረም ነው። የድርጅታችን ከፍተኛ አመራሮች፣ እንዲሁም ዛሬ ለመሰባሰባችን ምክንያት የሆናችሁን ወንድሞች እንኳን ለዚህ ችለት አደረሳችሁ። ይህን ሁሉ ያሰባበራችሁ የክፍለ ጦሩ ዋና ጦር አዛዥ

ቀኑ ሲጨላልም ጊዜው ሲመሻሽ መጡ እነ መዝገቡ፣ መጡ እነ ታድጉዬ፣ መጡ እነ ተፈራ፣ መጡ እነ ዮሐንስ፣ መጡ እነ መንበረ፣ እነ ደመላሽ። ዛሬ የተቀላቀላችሁ ድርጅትና የተረከባችሁ ትግል ቅድም በጠራሁላችሁ እንቆች ታዱ ከመዝገቡ ሲቀበል እንደናንተ እንደ ቅድሙ በባንዲራ አይደለም የተቀበለው፣ በደም ነው። መዝገቡ በዛን ጊዜ ማንም በሌለበት ዘመን እዚህ ሞጣ ላይ ጥይት ተኩሶ ነው። ዳሞት ላይ አንድ ሁለት መቶ ጥይትና ይሄን ዲሽካ ተጨማሪ ሞርተር ታዱ ይማርክ ዘንድ። ታዱ ታውቁት የለ ያንጀግና ደግ፣ ትሁት፣ ደፋር፣ ጨካኝ፣ ሊግ የጦር ጠበብት ታዱ አንተነን ታውቁታላችሁ። ካብ ነው ሲሰጠው፣ ያንን ቢያረግ ነበር ታዱ። ቀጥሎ ለተፈራ ሲሰጠው እንዲሁ ነው። ሙቶ ነው ያሳየው። እንካ በደም በደምና ባጥንት ያጸለሁትን ትግል እንካ አለው። ከዛስ ይኸው ተፈራን ታውቁታላችሁ። ያን ጀብድ ሰራ፣ ከዚህ እስከ አዴት፣ ከዚህ እስከ ደንበጫ እየተወረወረ። ከዛስ ተፈራ ለዮሐንስ ያስረክበው ደግሞ አይታቸታ። ዮሐንስ ለመንበረ ሲያስረክበው እንዲሁ ነው። በደም እና በአጥንት የተከፈለ ዋጋ አጋ ጸንቶ እየተቀበላችሁ ያመጣችሁ እና እስከናንተ እስከዛሬዋ እለት እስኪደርስ ድረስ ውድ የሆነ የከበረ ደም እና አጥንት ተከፍሎበታል። ዛሬ የተረከባችሁ ትግል እንዲህ ለታይታ እዚህ ቀይ ኮፍያ እናንተን መልበስ ብቻ አይደለም፣ ከዛ በላይ ነው። የተረከባችሁ ትግል ውድ ዋጋ የተከፈለበት፣ እነዛን እንቁዎች እነዛን ውድ ልጆች ገብረን ያስቀጠለው ትግል ነው። አሁን እናንተ ደግሞ ይታሻግሩታል ወደ መጨረሻው ምራፍ እናንተ ደግሞ ታሸጋግሩታላችሁ እና በደምና ባጥንት የጸና ትግልና አላማ ድርጅት ነው የተቀላቀላችሁት። እንኳን ደስ አላችሁ። ይሄ ነው የኛ ትግል፣ ይሄ ነው የኛ አብዮት። ከቁስ በላይ ከገንዘብ በላይ ከሌላም ከእውቀት በላይ ከጊዜ በላይ ውድ ልጆችን ምንሳሳላቸውን ልጆች እየገበርን ያመጣ ነው ትግል። የጠበቅነው አብዮት በደምና ባጥንት ያጸና ነው ትግል ነው። ይሄ ትግል የቀልድ አይደለም። ብርሃኑ ጁላ ቅድም አምሳ ለቃታዬ ሲል ነበር፣ አንድ ነገር እያለ ነበር በበቀቀን ሚዲያዎቹ በኩል። የአማራ ክልልም ተቆጣጥረን ዘጠና ፐርሰንት ቀጠናውንም እያስተዳደር ነው ይላል። እሱ ብቻ አይደለም ሲል የነበረ። አሁን በቀደም በተናቸው በነኑ ተነኑ ሲል እንደነበረ ሁሉ ጥቂት ሽፍቶች ናቸው የቀሩት፣ እነሱን እናጸዳና እናስረከባችኋለን ይላል።